ዳጣ ዳጣ፣ አቤቱ ማይ አንቺ ደግሞ ከመቼ ወዲህ ነው ዳጣ ነው? ሂጂ ይጂ ዳጣ እንጥራት። ወረቀቱን አየሽው? ዳጣ ታጽብጪ ይጂ ዳጣ ዳጣ እንግሊዘኛ ማንበብ

ሳታስበው የገባችበት የምርመራ ወረቀት አባቷን እና የዳጣን ምርመራ ያደረገችው ወረቀት ሌላ ጦስ ይዞባት መጧል እናቷንም እሳተ ገሞራ እንድትለብስ አድርጓታል። እንደውም ዛሬ ይባስ ብላ ከቤት አባራታለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድርዳቻ ሰላማችሁ ይብዛልኝ። እነሆ ዳጣ ድራማን ይዤላችሁ ቀርብ ያለው ተከታተሉ። ማርታ ልጇን አበጌልን እስቲ ምንድን ነው ያዝሽው ብላ ስትጠይቃትም እማዬ ግን መጀመሪያ አትቆጭኝም አይደል ትላታለች። ምንድን ነው ወደ ጉዳዮች ግቢ ትላታለች። ወደ ጉዳይ ስገባማ የዳጣንና የአባየን ምርመራ ጸጉራቸውን ወስጄ አስመር ብሬ ነው ብላ ስትናገር እናት በብስጭት እየጦፈች እና እየተናደደች ተነስታ ልጇን አንዴ በጥፊ አንዴ በርግጫ ማለትንም ወደደች። ነገር ግን ልጇ ናትና አልቻለችም። በጥፊ ሁለት ጊዜ ከመታቻት በኋላ አቤ ጮኸች። ስትጮህም ናታን እያለች ነበር የጮኸችው። ታዲያ ናታን የሰማው ድምፅ ምንድን ነው ብሎ ድጋሚ ለመስማት ጆሮን አቆመ። ዳጣም ነበረች። ዳጣም እንደዚሁ ጆሮዋን አቁማ ትሰማ ነበር። ድጋሚ ተጣራች። ተነስተውም እየተሯሯጡ ወደ ምኝታ ክፍል ሲያመሩ ወይዘሮ ማርታ አቤጌልን እየደበደቧት ነበር። ታዲያ ይህንን የተመለከተው ናታን በመሀላቸው ገብቶ ለመገላገል ሞከረ። እባክሽማ እየተረጋጊ ብሎም ሊያረጋጋ ሞከረ። ነገር ግን እናት ማርታ ልትረጋጋ በፍሱ ፍቃደኛ አልሆነችም። እንደውም የዋስበላ በላ ጫማ ናው አቤጌልን ትጠፈጥፋታለች። ዳጣ በድንጋጤ ተውጣ አይኖቿ እየተቁለጨለጩ እናቱ እንደጠፋበት ሰው ጣራ ጣራውን እየተመለከተች ነበር። ታዲያ ድጋሚ ሊገላግላቸው በመሀላቸው ሲገባ ናታንን ገፍትራ አልጋ ላይ ተጥለዋለች ወይዘሮ ማርታ አንዳንድ ወይዘሮ ማርታን ባህሪያቸውን ያውቃል። እንደዚህ ሆነው ግን አይቷቸው አያውቅም። ግራ ተጋባ። ዝም ብሎም እየተመለከተ ተነስቶም ላለመገላገል ያለው አማራጭ ዝም ብሎ መመልከት ነበር። አበጌል እየተሯሯጦች ከክፍል ትወጣለች። ታዲያ ማርታም እናንተ ውጡልኝ ብለው በጩኸት እንዲወጡ ታደርጋለች። ከወጡ በኋላም ከራሷ ጋር እየተነጋገረች ቆይ፣ ምንድን ነው የሆነው? ምንድን ነው የተደረገው ቆይ ምንድን ነው? ማሰሪው ስራ የለሽ አበጌል፣ አቃጠልሽኝ እያለችም ከትንሽ ደቂቃ በኋላ የተቀመጠውን ወረቀት የታሸገውን አንስታም ለመሄትን ፈለገች። እድግ አርጋ በእጇ የያዘችው እጆቿ ይንቀጠቀጣሉ። ትዳሯዋን እንዳይናጋ በፍርሃት ተውጣለች። እውነት እንደተባለው እውነት ቢሆንስ ምንድን ነው የማደርገው? ግራ ተጋባች። ታዲያ ልክፈተው ወይንስ እንዴት ይሻለኛል? እያለች ከራሷ ጋር ሙግት ከገጠመች በኋላ ወረቀቱን ከሁለት ቀዳ ትወረውረዋለች። ታዲያ ናታን ከቤት ውስጥ የተፈጠረው ነገር ግራብ ያጋባው ከቤት ተነስቶ ወደ ውጭ ይወጣል። ከቤት ሲወጣ ግን አበጌሌት እንዳለች አላወቅም። አበጌሌ ያለችው ከእህቷው ከውሃ ጋራ የሆነ መናፈሻ ቦታ ቁጭ ብላ ነበር። ውሃ ተጨንቃለች እንደዚህ ተመታ ተደብድባም ስለማታቅ አቤጌል የኔ ወድህት ተነሽ እንሄድ እያለቻትም ነበር። ጸባይዋ አሁላ ግራ የሆነው አቤጌልሽ ዛሬም ተነስታ ወደ ቤት መሄድን አልፈለገችም። እንደው ምኳን ተነሽልኝ ካጠገቤ ሂጂልኝ ትላታለች። አልሄድምም ብየው እኔ ሲሄድልች ልታለቅሽ ነው አይደል የኔ ወድህት እያለች ታባብላትም ነበር በህትነት ወጉ። ታዲያ አቤጌልም ይኸውልሽ አባዬ ሲመጣ እመጣለሁ አሁን ተነሽና ሂጂልኝ ትላታለች። ቃል ግቢልኝ ብላ ቃል ካስገባቻት በኋላ ውሃ ተነስታ ወደ ቤት ታመራለች። ውሃ እንደሄደች ናታን ተከታትሎ ይመጣል። መጥቶም አጠገቧ ቁጭ ይልና ቆይ ምንሆነች ነው አበጌል የተፈጠረውን ነገር ለምን አትነግሪኝም? ይላታል። ቆይ ግን እንዴት መጣህ? ለእኔ አስበህልኝ ነው የመጣህ? አለችው። እንዴት ነው የማላስብልሽ? ቆይ ግን እንዴት ነው የምታስበው? አበጌል እንደ ትልቅ ሰው አስቢ እንጂ ይላታል። እኔማ እንደ ትልቅ ሰው ነው የማስበው፣ ግን ለእኔ አስበህልኝ ነው የመጣኸው? አለችው ድጋሜ። እንዴት አላስብልሽም? ይላታል። አይደል አሰብክልኝ? እሺ እንደዛ ከሆነ ለምንድን ነው ግን ማተረዳኝ? ምኑ ነው መረዳሽ እስኪ ንገርኝ። ቆይ ግን አበጌል ከቀን ወደ ቀን ለአንቺ ባህሪ ግራ እያጋባኝ ነው ምር ልረዳሽ ይላታል። እኮ ለዚህ ነው እኮ እኔን ሁላችሁ አትወዱኝም ያልኳችሁ። አየህ ለዚህ ነው እኔን መረዳት ማንም አይፈልግም ያልኩህ። ለምን እንደማት ምኑ ልረዳሽ እሺ፣ ንገርኝ ብሎ በድጋሚ ጥያቄውን አቀረበ። እሷም እንደምወድህ አየህ፣ ረፈው እንደምወድህ ነው ምልህ አለችው። እንደምቶችኝ እኮ አውቃለሁ ታውቃለህ። ካወቅ ታዲያ ለምን አትረዳኝም? አለችው። አይደለም፣ እኔ አሁን እሱን የማስብበት ጊዜ ላይ አይደለውኝም። ደግሞ ቤተሰቦቻችን እጅግ በጣም ነው የሚዋደዱት። በዚህ በእኔና አንቺ ምክንያት ደግሞ የቤተሰቦቻችን ፍቅር እንዲናጋ አልፈልግም ይላታል። ጮክ ብላም የራሱ ጉዳይ ለምን አይናጋም ትለዋለች። እሷ በፍቅሩ ክንፍ ብላለች። እሱ ግን ፍቅሩን በፍጹም ሊቀበላት ፈቃደኛ አልሆነም። ምክንያቱም ልቡ የሚያስበው ሌላ የልቡ ንግሥት አለች እና እሷም ዳጣ ነች። ታዲያ በግድ አስገድዳ እንዲቀበላት የፈለገችው አበጌል ባይሆን ዛሬ እንዲረዳት ትፈልጋለች። እሺ በቃ ጊዜ ስጭኝ ይላታል። ይህኔ ልቧ በሀሴት ዘለለ። ጥርሶቿ ትንሽ ፈገግ አሉና ጊዜ ስትል የምን ጊዜ? ምን ልትሆንበት አለችው። የማስብበት ጊዜ ስጭኝ አላት። በሀሳቡ ተስማምታ እሽ ናታንዬ አለችው። አሁን ማዬ ነይ ብላሻለች። ምንም አታረግሽም፣ ተነሽ እንሄድ ብሎ ወደ ቤትም ይዟት ትሄዳል። አግያቀፈችው እጇን አንዴ ወደዛ ሲያደረግ ፍላጎት ስለሌለው በምንም አይነት ሁኔታ ጋጠገቡ እንድትሆን አይፈልግም። ነገር ግን ለዛሬ ሲል ሊታገዛት ወዷል። ወደ ቤትም ይዟት ተመለሰ። ዳጣ በጭንቀት ውስጥ ተውጣ ሶፋ ላይ ቁጭ ብላ ሀገራ ተጋብታለች ጣራ የሚቆጠር ቢሆን እየቆጠረች ነበር። ታዲያ ሰላም ቤት ልታጸዳ ወዲያ ወዲህ እያለች ድንገት የዳጣን ትካዜ ትመለከታለች። ዳጣዬ ዛሬ ትክክል አይደለሽም፣ ምን ሆነሻል? ትላታለች። ምንም አልሆንኩኝም። አይ እንደዚህም አይደለም፣ አውቃለሁ እኮ ፊትሽ ላይ እኮ ይነበባል፣ ትላታለች። ታዲያ ለምንድን እንኳን ጥለሽ ግን ሰው የሆነውን ነገር እጁ መዳፋት መረምር ያዋጣሻል አለቻት። ያዋጣል አይደር አለቻት። አሁ ያዋጣል፣ ግን ምን ሆነሽ ነው ዳጣዬ? እስኪ ነገሪኝ ዛሬ ደብሮኛል። እንዴት አወቅሽ ግን? እናቴን ዛሬ በህልሜ አየኋት አለቻት። እንዴ እናት አለሽ እንዴ አለሽ ሰላም? እናት አለሽ አዎ አለችኝ። እናት ግን ዛሬ እኔ በህልሜን ያየዋትኝ ስታሯሩጠኝ፣ ስታጫውተኝ ዛሬ ያየዋትኝ። እና ለዚህ ነው ግራ የተጋባሽው? አዎ ለዚህ ነው ግራ የተጋባትኝ። እንደ ዛሬ አይነት ህልም አይቼም አላውቅም። ለሳ ነው በጣም የተጨነኩት ትላታለች። አይዞሽ ኔ ውድ አሁን ቆንጆ ቁርስ ሰርቼ ሳመጣልሽ ድብርቱ ሚለቅሻል። እሺ ትላታለች ። ዳጣ በሀሳቧ ባትስማማም የውዴታ ግዴታ ሆኖባት አንገቷን እየወዘወዘች ሰላምንሽ ትላታለች። ሰላም ግራ ቢገባትና ጭንቀቷ ቢያስጨንቃት ምንም ሳትተነፍስ ወደ ቁርሱን ለማምጣት ትሄዳለች። ጣ ድብርቷን ለማስለቀቅ ብላ ከቤት ወጣ ብላለች። ከቤት ስትወጣ ግን እህቷን ታገኛታለች። እህቷም የሆነ መድኃኒት በእጇ ይዛ ወዲያና ወዲህ እያፍተለተለችው ነበር። ታዲያ ዛሬ ጓደኛሽ ቅመም የለችም እንዴ አለቻት። ዛሬ የለችም፣ እንዴት እንደሆነ አላውቅም። ዛሬ የለችም። ውሃ ምንድነው እሱ፣ በች ሻያስሽ ውስጥ ስትላት የሆነ እኮ ከትምህርት ቤት ያለው ሰውዬ ለእኔ ሰጠኝ፣ ይህንን ከወሰድሽ ደስ ይልሻል ይጣፍጣል ብሎ ሰጠኝ አለቻት። ቀናነቷን ብትመለከትም ነገር ግን የሆነ ቀን ሰው እንደሚያጠቃት ስለተረዳሽ ዳጣ እየተቆጣቻት እስኪ አንጮው አለቻት። አልሰጥሽም ብላ አንቢ ስትላትም አስገድዳ እንደምትቀበላት እየነገረቻት ይውልሽ፣ ይህን ነገር ብታሳይኝ ይሻልሻል። ያለ ብነጻ ልክ አበጌል እንደተመታቸው አይነት ምት ነው መመታሽ ትላታለች። ረ እያስፈራራሽኝ እኮ ነው ትላለች። ውሃ አዎ አስፈራራሻለሁ። መድኃኒቱን አሳየኝ ስትላት መድኃኒቱንም ታሳያታለች። ቀን በጣም ተወረውርባትና ይሄ መድኃኒት እጅግ በጣም አደገኛና ሰዎችን ወደ ሱስ ውስጥ ከቶ ግራ የሚያጋባ መጥፎ መድኃኒት ነው። ስለዚህ ሁለተኛ ሰው እንደዚህ ብልሽ ብትወስጁ፣ እይውልሽ፣ ሁለተኛ እንደዚህ አይነት መድኃኒት ብትወስች ሌላ ጦስ ይዞብሽ ነው የሚመጣው። ታዲያ ለማማም ነግሬ አስደብድብሻለሁ። አርፈሽ ተቀመጪ። የማይጠቅምሽን ነገር በፍፁም እንዳታረጊ፣ ሰው የሚልሽም ሁሉ እንዳታረጊ ብላ ብስጭት አለችባት። ታዲያ ውሃም ግራ ቢገባት ይጣፍጣል እኮ ብሎኛል አንዱ ልቅመ ሰው ትላታለች። በፍጹም እየነገርኩሽ ነው፣ በጣም አደገኛ መድኃኒት ነው። ታዲያ እትዬም ይሄን ብትሰማ ታውቂያለሽ ምን እንደምታደርግሽ አይደል? አለቻት። ውሃ በሀሳቧ ተስማምታ ወደ ቤት ተመለሱ። ወይዘሮ ማርታም ሶፋቸው ላይ ጋደም ብለው የሆነው ነገር ያለው ግራ ያጋባቸው በጭንቀት ተውጠዋል። ታዲያ ልጃቸውንም ከቤት በማስወጣታቸው የእናት አንጀት በፍጹም ሊጨክንላቸው አልቻለም። አሁንን መጣች ወይስ ቀረች እያሉ በር በር እየተመለከቱ ነበር። ታዲያ ድንገት አቶ ደረቼ ሳይመጣ ስለቀረ ግራ ተጋብተዋል። ድንገት ግን በሩ ተከፍቶ ናታን እና አበጌን ነበሩ። እናት ልጇ ስትመጣላት ልቧ ደስ ቢለውም አፏ ግን ቀደም ያደረግሽውን ድርጊት የረሰውልሽ እንዳይመስልሽ ትላለች። ናታን በያሁን እግራቸ እግሯ ላይ ቁደቂና ይቅርታ ጠይቂያት ይላታል። አበጌለሽም እግሯ ላይ ብርክክ ብላ እማዬ ይቅርታ እስከ ዛሬ እኮ የወሰንሽውን ነገር ከማድረግ ወደኋላ ኋላ እንዳትዪ ብለሽ ያስተማርሽኝ አንችነሽ አይደል? አለቻት አዎኔ ነኝ። ነገር ግን ይህን ነገር ለደረጀ የተናግሬ ሳላስቀጠቅጥሽ ታያለሽ። ቆይ ትላታለች። ማየ ይቅርታ አልኩሽ። እኔ ደግሞ ያደረግኩት የሆነውን ነው ትላለች እናት። አሁንም አለመሸነፉ አግራሞት ያጋባት። ቆይ ግን አንችን ምን ማደርግ ይሻልሻል? ናታን ወደ ውስጥ ግባ ብላ፣ ናታን ወደ ውስጥ ሲገባ ቆይ፣ አልረሳሁልሽም፣ የረሳሁልሽ እንዳይመስልሽ ብቻ ጠብቂ ትላታለች። ይቀጥላል። በቀጣዩ ክፍል እስክንገናኝ፣ በያላችሁበት የምድር ዳርቻ ሰላማችሁ ይብዛለኝ። ለቻናል አዲስ ሲሆናችሁ፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆን በትህትና ጠይቃለሁ።